አልጫችን በአጭሩ ጨርሰናል። ቀሪ ጨምር እንደዚህ አድርግተን እናቆራርጣለን። በዚህ መልኩ ቁራረጥ እናጥበዋለን። ጥብ እናደርገዋለን ደግሞ እንደጋግነዋለን።

አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰብ ቤተሰብ እንዴና ናችሁ ደህና ናችሁ? አልሀምዱሊላህ ከእኔ ጋ ሁሉ ሰላም፣ ሁሉ መልካም። በያላችሁበት አለም ዳርቻ ሰላማችሁ ይርፍ እያልኩኝ ዛሬ በኩፍያ ነው የመጣሁት። ማሻአላህ ኩፍያው እንዴት ነው የአማረብኝ? ወይ አፍሪካዊት መሰልኩ፣ አፍሪካዊት። ወይኔ ባላቸው እንዴት ናችሁ ደና ናችሁ? ቪሎጉ ተጀመረ ተጀመረ። አሁን አንድ ሰዓት ከምናምን ነው። ቀጥታ ቁርስ ከበላን በኋላ ምሳ እየሰራሁ ትዝ አለኝ ካሜራ፣ ዩቲዩብ ትዝ አለኝ በቃ ዩቲዩብ ትዝ ስለኝ ለምን አልቀርጽም ቪሎጌን፣ ልጆች ይወዱታል፣ ተከታታዮቹ የቪሎጌን ይወዳሉ። ለምንድነው እንደው ቪሎግ እንደምንም ቀርጽም ሆኜ ተጋፍጬ መቅረጽ አለብኝ ብዬ ስልኬን አነሰውኝ አና እና እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮች ደግሞ ላይክ ላይክ በማድረግ ጀምሩ፣ አንዴ ገጫ በማድረግ ጀምሩ እላችኋለሁ። ሚሳ እየሰራሁ ነው። ዛሬ ምንድን ነው የምንሰራው አሚ? ሚሳ ነው የምንሰራው፣ አስገራሚ ሚሳ። አስገራሚ ሚሳ ነው የምንሰራው። ስንኩርቴ ፈጭቼ ከትቼ ከዛ ነው ቪሎጌ ትዜአለኝ እና ከዛ ቪሎጌ ትዜአለኝ። ምንድን ነው የምንሰራው ድንች ድንችት በስጋ እንዴት አባቱ እንደሚጣፍጠ ጠይቁኝ። ሞክሬ በጣም ነው የሚጣፍጠው። ዛሬ ማደገም ፈለግኩት። እየቀረስኩ ነው የምሰራው። እዚ ጋር ቁጭ ብዬ እየቆረጥኩ ነበር። ቁጭ ብዬ ማለት ነው፣ እግሬ ትንሽ እንትን እያለኝ ነው። ቆሜንቲን ከሚለሚ ቁጭ ብዬ አልቆርጥም ብዬ ትንሽ እየ ስጋ ነበረችኝ እና እናቆራርጣታለን። እዚ ጋር ድንልን ድንች እዚ ጋር አለልኝ። ይሁ ሌላም ትላንትና መጣታለን። እብራችሁኝ እስከ መጨረሻ ሆኖ ከታትፋለን። እና ከትፈን እዚህ ጋር እንጨምራለን። ደግመን እናጥበዋለን። ከዛ አብራችሁኝ እስከ መጨረሻ ከኔ ጋር ሆኖ ብላችኋለሁ። በጣም ነው የሚጣፍጠው። እንደዚህ እንደዚህ አድርገተን እናቆራርጣለን። በዚህ መልኩ ቆራረጥን፣ እናጥበዋለን፣ ጥብ እናደርገዋለን። ደግመን ደጋገምን በዚህ መልኩ ከቆራረጥን በጣም እናጥበዋለን። ድንቻችንም ልክ እንደዚህ ነው የምንቆርጠው። እስከ መጨረሻ ከኔ ጋር ሆነው እንደምታዩት ምስስ ብላ በስላለች ሽንኩርታችን በርበሬ ጨምረን ትንሽ ወጠብ እያደረግን ያደረግን በጣም እናቁላላለን። ቀድመን እስከ መጨረሻ ከኔ ጋር ሆኖ በዚህ መልኩ ፍንድቅ ፍንድቅ ፍንድቅ እያሉ ነው ቁሌቱ። ፍንድቅ ፍንድቅ ፍንድቅ እያሉ ነው። ስጋችንም በዚህ መልኩ አጥበን እና አርግተን በዚህ እንትን ገና ለሁን እንጨምራለን። ውሃው ሲስስ ይወጣል። ከዛ ስጋው ትንሽ ልበስ ልስል። ድንች እንጨምራለን ማለት ነው። ኦፍኮርስ ኦፍኮርስ አጥባን እንደዚህ ድንቻችን በዚህ መልኩ ቆራርጠናል። ከዛ እንጨምራለን በጣም የሚጣፊ ወጥ ነው የሆነው። መጨረሻውን ለማየት ምን በላይ ቅ እስከ መጨረሻ ይከታተሉ። ቅመማ ቅመሞችን ቤት ውስጥ ያዘጋጁትን ኮረሪማ መከለሻ ጨምር ያለው ሮዝመሪ ደረቆን ቤት ውስጥ አስደርቂ ያስፈጭቼ እሱም ሽታው በጣም ደስ ሰሚት ሁሉም ነገር ጣመመረ ያለው በቃ እስኪ በስ እንተዋለን። መጨረሻ ላይ እንደተለመደው ቅቤ እንጨምራለን። ከቅቤ ጣል ጣል እናደርጋለን። ሀልጫም እንሰራለን። እዚህ ጋር ደግግ ካሮትም እንሰራለን ማለት ቀይ ስርም እንሰራለን። እዚህ ጋር ቀይ ስራችን እናጥባለን። ጥብና ረጋት አለን ከዛ ነው ፈግፍገን እንሰራለን። ሶስት አይነት ነው የምንሰራው። አሁን ይሄ ወጡ ድንቹ ይቹ በስለዋል፣ ይበቃዋል። ቂቤን እንጨምራለን። አሁን እንደምታዩት የሚያምር ወጥ ነው፣ በስለልኛል። ዘይት የለውም ማለት ይቻላል። ትንሽዬ ናት ስንኩት ያቁላላሁት። አሁን ቂቤ እንጨምራለን። ቂቤ እንደተላመደ እንጨምራለን። ብዙ ነው ጨምርሽ ምናምን ባለፈው ያላችሁ ማለት ነው። ብዙ አይደለም የኔ ወጥ፣ ብዙ ነው አባቱን የምሰራው ወጥ ብዙ ነው። እኔ ትንሽ አይደለም የምሰራው። ለዛ ቂቤት እጨምራለሁ ቢበዛም ቅቤ ችግር የለውም። ሲጀመር ኦኬ፣ ቢበዛም ችግር የለውም ቅቤ። እንደዚህ አድርጊ ሳይሆን አንድ ለት እንላለን። በቃ አንድ ለት እንላለን። ይበቃዋል። የሚያምር ወጥነና ትይጥሩጥ ቤት ውስጥ የተነጠረ ነው የምትሉ አነጣጠሩን አጣጠሩን ከፈለጋችሁ የኢድ ዋዜማ በእኛ ቤት የሚለው የአረፋ ኢድ ቪሎግ የለቀቁት በዛኛው ቪሎግ የቅቤ አነጣጠር አለ። በጣም ነው የሚያምረው። በጣም ነው የሚጣፍጥ፣ ሽታው ራሱ በሩቁ ይጣላል። አነጣጠሩን የምትፈልጉ እዛ ማየት ትችላላችሁ። ኦኬ። በቃ ስጋ በሎት። የምን ድንች ነው? ድንች በስጋ በዚህ መልኩ ሰርታችሁ ሞክሩ። በጣም ነው ደስ የሚለው። ሲያዩት እራሱ ደስ ይላል። ሰዓት በሉ፣ ሽታው እራሱ ይበቃችኋል። ወላሂ፣ በጣም ነው ደስ የሚለው ነው፣ ይበቃዋል። ቀይ ስሬ እንሰራለሁ፣ ያው እግረ መንገዳችሁን አንድ፣ ሁሉም ሰው ያውቃል ማለት አይደለም። አንድ ሰው ያቃል፣ አንድ ሰው የማያውቅ ነገር ሊኖር ይችላል። ስለዚህ እግረ መንገዳችሁን ቪሎግን ስታዩ ሙያ እየለመዳቸው አንዳንዶቹ የማታውቁ ማለት ነው። እንጀራ መጋገር ራሱ የማቁ ብዙ አለ። ስለዚህ አንዳንዶቹ እንትን እያደረጋቸው ሙያ እየለመዳቸው፣ አያምርም ሲገው ነው በቃ በዚህ መልኩ ድንች እና ስጋ መስራት ይቻላል። በጣም ነው ሚዳ አፍ ይደው ኦኬ ወድስቲ ወክራጁ ወጥ ቅመሞቹን ጨመርኩኝ። ሽንኩርቴን እንደዚህ እናጣላለን፣ ቀቅላለሁ በኋላ አልጫ እዚህ ጋር ትንሽ ዬ አገነፍዬ ከዛ ትንሽ ዬ ይፈጫለሁ። ትንሽ ብዙም ሳይደቀቅ ማለት ነው። ከዛ ቃሪያ እንጨምራለን፣ እንቁራርጠን አልጫችን በአቸኳይ ጨረስን ማለት ነው። ከዛ ቀይ ስራችን እንሄዳለን። በቃ እዚህ ጋር አሁን መጫመር ነው። አልጫችን በአጭሩ ጨርሰናት፣ ቃሪያ ጨምር፣ በቃ አልቃለች።

አሁን ሚሳች ሚሳችን ይዘን እንሄዳለን። ቤቱ ጋር ለባሌ እንወስዳለን። እናንተ እስከ መጨረሻ ከኔ ጋ ሆኑ። ላይክ ሼር ቪዲዮ ማድረጋችሁን አባደን አባደን እንዳትረሱ። እና ቤቱ ጋ ሄድን ከዛ ሚሳ ለባሌ ወስጄ ነበር። እዛው ነፋ ብለን የዋኑ በትንሹ ቤቱን ላሳያችሁ በውጩ ምን ይመስላል እና አዳማ መጥቶ ነበር ከዛ መቱት እላቻለሁ ግብም እያጠሩ ነው ማሻ ማሻአላ እንደሚታዩት እያለቀልኝ ነው አልহামዱሊላ ባይ ባይ ከራይ ቤት ካሁን በኋላ አይ እና ማሻለ በሚታውት መልኩ ቆርቆሮ መቶች ጫርሳለሁ ማለት ነው ያው ኮርኔስ ቀለም ምናምን ነው ውስጥ የሚቀረው አሁን እንጂ። በሩም ታዟል። ያው አልወጣም ይወጣል እንሻአላህ እና ቤታችን እስከዚህ ደርሰዋል እላችኋለሁ። ማሻአላህ፣ ማሻአላህ እያላችሁላችሁ፣ ማሻአላህ በሉ እላችኋለሁ። ማንኛውም ነገር ስታዩ ማሻአላህ በሉ እላችኋለሁ። በዚህ መልኩ አልቃለችም፣ ማሻአላህ። በውጭው ትንሽ ይመስላል ቤቱ፣ ግን ውስጥ ብዙ ክላሶች ነው አሉት፣ አራት ክላስ አንድ ሳሎን በጣም ሰፊ ነው ማለት ነው። በውጭው ያው ትንሽ መስላል እንደሚታወት ሚጤን ምጥር አርግቶ ነው የቀየሷት ማሻአላ። እና እንደዚህ አይነት ቤት ማሰራት ሲፈልጉ ምርጫቹ ሸምሱ ይሁን እላችኋለሁ። ሸምሱ የኢቴቱ ፎቅ የራሱ የሰራ ሸምሱ ነው። በጣም ምርጥ ዲዛይነር ነው። በቀጥር ምጥር አርግቶ 250 ካሬ ነው ይሄ መሬት ግን ማሻላ። ኋላ ሁለት ክላስ አለ፣ ሻወር ቤት፣ ሽንት ቤት፣ ኋላ ክላሶች አሉ። ግቢም በቂ መኪና የሚያቆም ግቢ ቀርቷል። በጣም ሰፊ ነው። ማሻላ ቦታ ያባክን ምርጥ ጥርት አርግቶ ነው የሚቀይሰው ማለት ነው። ማናጀር ዋናው ሸምሱ ነው። ማሰራት ስትፈልጉ ምርጫችሁ ይሆንላችኋል። ምክንያቱም ያው በጣም ተመችቶኛል። በጣም በጣም ምርጥ ነው። ምርጥ ነው እና አልሐምዱሊላህ ባቸው ከአይኖ ደግሞ የሚሰራው ምንም አይቆይም። ፍጥነቱ ፍጥነቱ ወላሂ፣ ይሄው አሁን እስከ አንድ ወር ምናምን ነው። አሁን አምቢያንስ አንድ ወር ያልቃል፣ ውስጡ ቀለም ምናምን ሁሉም ነገር ያልቃል። እንገባለን ኢንሻላህ። እና በአንድ ወር ምናምን እስከዚህ መስራቱ በጣም ማሻላስ ብላል ብዙ ቦታ ቤቶች ተጀመሩትን አይቻለሁ። አምስት ወር ሶስት ወር ምንም እስከ እዚህ ያላለቀላት አለ እና እንደ ሰራተኛው እንደ ማናጀሩ ማለት ወጠር አርግቶን አንድ ቀን ቀዳ አያሳልፍም። አንድ ቀን ሁሌ ነው ሰራተኛ የሚያስገባው። እና በዚህ መልኩ በጣም አጣድፎ ነው ያሰራ። ማሻላ ማሻላ። እና ቤታችን እስከዚህ ደርሳለች። አሁን መብራት ዝርጋታ እየሰሩ ነው። መብራት ዝርጋታ እየሰሩ ነው። ኮርኒስም እያመረቱ ነው። ጂፕሰን እዚህ ጋር ጀምሯል መስራት እያመረተ ነው። እና እንሻላ አሁን ያለው ያው በፍጥነት ያልቃል በዬ ተስፋ አደርጋለሁ ዱአ አድርጉላችሁም ሄላችሁ አላው እና ማሻአላ ደስ ሳይልም ወስቲ ካላችሁ በኮሜንት አስቀምጡ የቤቱ ዲዛይን ምናምን የፈለጋችሁት ነገር አስተየት ካላችሁ ታች አስቀምጡልኝ ላችኋለሁ አልহামዱሊላሂ ረብል ዓለሚን ሽንት ቤትና ሻወር ነው ይሄ መኝታ ማለት ነው የውስጥ መኝታ ክላስ አንድ ሽንት ቤትነ